እሺ አመሰግናለሁ፣ ስለጋበዝከን። በመጀመሪያ የታገዱት አመራሮች፣ አንደኛ ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅት ጎጃም ጠቅላይ ግዛት እዝ ሰብሳቢ የነበረና የድርጅታችን የውጭ ጉዳይ መምሪያ ኃላፊ የነበረ ነው። በሁለተኛ ደረጃ በወሎ ቤት አማራ ጠቅላይ ግዛት እዝ የመረጃና ደህንነት ክፍል ኃላፊ እንዲሁም የድርጅቱ ስራ አስፈጻሚ የነበረ መስፍን ከፈለኝ ናቸው። ሁለቱም ከድርጅታችን ታግደዋል። እንግዲህ በዚህ ጉዳይ ላይ ልናጋራ የምንፈልገው መረጃ ምንድን ነው? በመጀመሪያ ማንም ሰው በአመለካከቱ ሳቢያ በድርጅታችን ምንም አይነት ተጽዕኖ እንደማይደረግበት መታወቅ አለበት። ሌላው ሊታገዱ የቻሉበት ዋና ምክንያት ከአገዛዙ ጋር ግንኙነት ፈጥረው፣ እንዲሁም ደግሞ ተልኮ ተቀብለው በማስረጃ የተረጋገጠ ማስረጃ በመኖሩ ሊታገዱ ችለዋል። ያው ማስረጃም እንደተያዘባቸው ሲያውቁና ሲረዱ ሁለቱም ከሰራዊቱ ተነጥለው ተሰውረው ጠፍተዋል ማለት ነው። በዚህ አጋጣሚ በዚህ ሰዓት ይሄ ዜና ሲከናወን ሰራዊታችንም ሆነ የድርጅታችን አመራሮች የት እንዳሉ እንደማናውቅ መግለጽ እንፈልጋለን። ሌላውን ጉዳይ ግን በሌላ ጊዜ በዝርዝር የምንመጣበት ሆኖ የጎጃም ጠቅላይ ግዛት እዝ ሰብሳቢ የነበረውን ማስረሻ ሰጤን በተመለከተ ከዚህ በፊት ከፍተኛ የሆነ የእዝ ፋይናንስ ያባከነ መሆኑንም ልንገልጽ እንፈልጋለን። ከፍተኛ የሆነ የአሰራር ችግሮችም ኖረው በከፍተኛ ክትትል ሲደረግ እንደነበረ እና ነገሮችንም ደግሞ ለማስተካከል ከፍተኛ ጥረት ስናደርግ የነበረን መሆኑን መግለጽ ነው የምንፈልገው አመሰግናለሁ ያው ትግል ጥንቃቄ ይፈልጋል በጥበብ መራመድን ይፈልጋል በተለይ ደግሞ የአማራ ትግል ብዙ እጆች የሚገቡበት በከፍተኛ ሁኔታ ብዙ ሀይሎች በትኩረት የሚከታተሉት ትግል በመሆኑ የትጥቅ ትግል ደግሞ በባህሪው ውስብስብ ነገሮችን በጥበብና በትዕግስት ማለፍ ተገቢ በመሆኑ በከፍተኛ ሁኔታ ትኩረት ሰጥተን ጉዳዩን ስንከታተል ቆይተናል ማለት ነው በዚህ አጋጣሚ መናገር የምፈልገው ከዚህ በፊት መስፍን ከፈለኝ ባደረገው ያልተገባ መርህ አልባ ግንኙነት ድርጅታችንም ሆነ ወሎ ቤተ አማራ ጠቅላይ ግዛት እዝ መግለጫ ወጥቶ አግዶ ጉዳዩን ወደፊት ለህዝብም ይፋ እንደሚያደርግ በመግለጫው አሳውቆ ነበር። ነገሮችን ካጣራና ሌሎች እጆች የሚኖሩበት አይኖሩበት የሚለውን በጥልቀት ከገመገመ በኋላ በከፍተኛ ሁኔታ ድርጅታችን በሁለቱ ግለሰቦች ላይ ተጨባጭ የሆነ ማስረጃ በማግኘቱና በማረጋገጡ ከአባልነታቸው ያግዳቸው ችሏል። ማለት ነው በግለሰቦች ላይ የተንጠለጠለ ትግል አይደለም። የአማራ ህዝብ አምጦ የወለዳቸው የቁርጥ ቀን ልጆች አሉት መሪ የሚሆኑ ጀግኖች አሉት። አንድ ትግል የሚነሳው ግለሰቦችን ተማምኖ አይደለም፣ የሚታገልለትን ህዝብ እና ሰራዊት ተማምኖ ነው። ስለዚህ ሰራዊታችንም ሆነ ህዝባችን በምንም ታምር የአማራ ትግል የማይቀለበስ እንደሆነ ከዚህ በፊትም አስቀድሞ እንደሚያውቅ እናውቃለን። ትግላችንም ደግሞ ፈጽሞ የማይቀለበስ ሊቀለበስም የማይችል መሆኑን መናገር እንወዳለን። በመሆኑም በተጨባጭ አንዳንድ ግለሰቦች እንዲህ አይነት ክደት ውስጥ ሲገቡ ህዝባችን በፍጹም መደና መደናገጥም እንደሌለበት ሰራዊታችንም በዛው ልክ መደናገጥ እንደሌለበት የሚያስደነግጥም ስላልሆነ ነገሮች በተለያዩ ጊዜያት ግልጽ እየሆኑ ስለመጡ ለማለት ያክል ነው። ትግሉ ይቀጥላል። የበለጠ እንጠነክራለን፣ የበለጠ እንበረታለን፣ የበለጠ ድርጅታዊ ቁመና ይኖረናል ማለት ነው። አመሰግናለሁ።